እንኳን ወደ ግሬስ ክርስቲያን ሚዲያ በሰላም መጣችሁ። ዛሬ ግንቦት 7 2017 ዓ ም ግሬስ ቶርናመንት አስመልክቶ የሚዘጋጀውን ጋዜጣዊ መግለጫና ዋና ዋና ዓላማዎች አቶ ዘሪሁን ግርማ ከግሬስ ክርስቲያን ሚዲያ ዋና ዋና ዓላማዎች እንዲያበራሩልንና እንዲያስጀምሩልን እንጋብዛለን። ያው በግሬስ ክርስቲያን ሚዲያ የተዘጋጀውን የግሬስ ቶርናመንት የእግር ኳስ ውድድር አስመልክቶ በሚሰጠው ጋዜጣዊ መግለጫ ላይ የተገኛችሁ የሚዲያ አባላት በሙሉ እንኳን ደህና መጣችሁ ማለት እንወዳለሁ። ግሬስ ቶርናመንት በማህበረሰባችንን ለስፖርት ለማንቃት እና እርስ በርስ ተቀራርቦ ስፖርታዊ ባህልን እንዲያዳብር ለማስለመድ የተዘጋጀ የእግር ኳስ ውድድር ነው። በእግር ኳስ ጨዋታ ውስጥ ለመያያዝና ማህበረሰባችንን ለመጥቀም ለበጎ ተግባር ለበጎ አላማ የተዘጋጀ ነው። በዚህ እግር ኳስ ውድድር 16 ቡድኖች የሚሳተፉ ሲሆን በሰላምና በፍቅር ለወንጌል ምሳሌነት በሚሆን መልኩ እርስ በርስ ውድድራችንን እናደርጋለን። እግር ኳስ ዘርፈ ብዙ ጥቅሞች አሉት። ይህ ቶርናመንት የፊታችን ቅዳሜ የክብር እንግዶች የቤተ ክርስቲያን መሪዎችና አገልጋዮች፣ እንዲሁም ቡድኖቹ ተወዳዳሪዎቹ በተገኙበት ግንቦት 9 2017 ከ9 ሰዓት ጀምሮ በቡልቡላ ሜዳ ላይ የሚከናወን ሲሆን የመክፈቻ ጨዋታውን በናዝራውያን ቡድንና በዘጸአት ቤተ ክርስቲያን ቡድኖች መሃል የሚከናወን ይሆናል። ኤቨንቱን በሙሉ ከኤፔክስ ኤቨንት ጋር በመተባበር የምናዘጋጀው ይሆናል ማለት ነው። አመሰግናለሁ። ቀጥሎ ያለውን ወንድማችን ሸዋ ወልደ ጻድቅ ያቀርብልናል። ሰላም ለእናንተ ይሁን። ግሬስ ቶርናመንት በ16 ክርስቲያን ቡድኖች መካከል የሚደረግ የእግር ኳስ ውድድር ነው። ባለፈው ሚያዝያ 25 የእጣ ማውጣት ፕሮግራም የቡድኖቹ ተወካዮች በተገኙበት ባደረግነው መሰረት የምድብ ድልድል ወጥቷል። እነዚህ 16 ቡድኖች በአራት ምድብ ተከፍለው የመጀመሪያ የዙር ጨዋታቸውን የሚያደርጉ ይሆናል። ምድብ አንድ ላይ ናዝራውያን፣ ዘጸአት፣ ተገኝቷል፣ አርሞኒየም ቡድኖች ተመድበዋል። ምድብ ሁለት ላይ ብራዘሩድ፣ ቃሌ አቃቂም፣ ሎንጌል ክርስቲያን ብራዘር ተመድበዋል። ምድብ ሶስት ላይ ኪንግስ ቤቴል ማርሴልና ጉለሌ መሰረተ ክርስቶስ የተመደቡ ይሆናል። ምድብ አራት ላይ ጌጃ ቃሌዎት አንቆርጫምና ጉለሌ ሙሉ ወንጌል ግሬስ ተመድበዋል። በምድብ ጨዋታዎች ላይ 24 የሚደርሱ ጨዋታዎች እናደርጋለን። ከየምድቡ በነጥብ ብልጫ ከፍ ያሉት ሁለት ቡድኖች ወደ ቀጣይ ዙር ወይም ወደ ጥሎ ማለፍ የሚያልፉ ይሆናል። ጥሎ ማለፍ ላይ አራት ጨዋታዎች ይኖራሉ። ከጥሎ ማለፍ ቀጥሎ ያንን ጥሎ ማለፍ ያለፉ ሩብ ፍጻሜ ላይ ደግሞ ሁለት ጨዋታዎችን እናደርጋለን። መጨረሻ ላይ ፋይናል አንድ ጨዋታ ይኖረናል ማለት ነው። አጠቃላይ 31 ጨዋታዎችን እናደርጋለን። በዚህ ውድድር ህገ ደንቡን አስመልክቶ ደግሞ እስራኤል በዳዳ ገለጻ ያደርግልናል። ሰላም ሁላችሁም። በግሬስ ሚዲያ የተዘጋጀው ግሬስ ቶርናመንት የእግር ኳስ ውድድር አዘጋጅተዋል። ለዚህም ህገ ደንቦችን አዘጋጅተናል። ባለሙያዎች በተሳተፉበት መልክ ጥናት ተደርጎ እነዚህ ህገ ደንቦች ከዚህ በመቀጠል በማቀርበው ዝርዝሮች የተካተተ ህገ ደንቦችን አቅርበዋል። ከእነዚህ መካከል ከዳኝነት አንጻር፣ ከአዘጋጅ አንጻር፣ ከሽልማት አንጻር፣ ከአመዘጋገብ አንጻር፣ ከፍትሃዊነት አንጻር ከቅጣቶች አንጻር እነዚህ ህገ ደንቦች ተዘጋጅተዋል። እነዚህ ህገ ደንቦችን ተፈጻሚ የሚያደርጉ ኮሚቴዎችን በውስጡ አካተዋል። እነዚህ ውድድር በምናዘጋጅበት ወቅት ዲሲፕሊን ወሳኝ ነገር በመሆኑ ዲሲፕሊንን በተመለከተ በጣም ጠንከር ባለ መልኩ ህገ ደንባችን ላይ አካተን ይህንንም ተፈጻሚ ለማድረግ ከድርሻ አካላቶች ጋር ሰርተናል። ከዳኝነት አንጻር ዳኞች በፕሮፌሽናል ደረጃ ተመድበዋል። አዘጋጆችም በበቂ ሁኔታ ተዘጋጅተዋል። ሽልማትም ያካተተ ህገ ደንቡ ላይ በተካተተው መልኩ ተፈጻሚ ይሆናል ማለት ነው። ስለዚህ ግንቦት ዘጠኝ ላይ በምናደርገው የመክፈቻ ፕሮግራም ላይ ሁላችሁም ተገኝታችሁ ይሄ ውድድር እንድትመለከቱ ጋብዛችኋለሁ። አመሰግናለሁ። ዛሬ ግንቦት 7 2017 ዓ ም ግሬስ ቶርናመንትን አስመልክቶ የተሰጠው ጋዜጣዊ መግለጫ ይህን ይመስል ነበር። ቅዳሜ ግንቦት 9 2017 ዓም በቡልቡላ ሜዳ ላይ በናዝራውያን እና በዘጸአት የእግር ኳስ ቡድን የሚደረገውን የመክፈቻ ጨዋታ እንድትታደሙ ሁላችሁንም በአክብሮት እንጋብዛለን። እናመሰግናለን።